ሄድ ያለው እኔ እንጃ ድምጽ እንደሚሰማቸው ወይም እንደማይሰማቸው አላቅም፣ ግን ዛሬ ማለት ነው ፋኒን ፕራንክ ላደረገው ነው ወደ ፓርቲ ልወጣ ነው ብዬ ይሁን ነገር ፈጣጠር የሚሆን አስለፈልፈዋል ነው ማለት ነው። ወይም ደግሞ ምን እንደሚሰማ ብረን እናያለን፣ ወይ ደግሞ ይከልክለኝ አይከልክለኝ፣ በአጠቃላይ ምን አይነት ፊሊንግ እንደሚሰጠው እናያለን ማለት ነው። አሁን እሱ ያለው ሳሎን ነው።

ነው ሲጀመር አንቺ እንዴት ነው የምትወጪው? ለብቻሽ ባለ ትዳር ሆነሽ እንዴት ነው? ባለ ትዳር ሆኜ ሰላም፣ ምንድን ነው ሴት ስለሆነ ወንድ ልጅ ስለሆነ ልዩነቱ ምንድን ነው? ይችላል። ልዩነቱ ያ ልዩነቱ እኔ ወንድ ሴት ስለሆንኩ ነው ወይስ ምንድን ነው? አልገባኝም። አንተ ወጣ፣ እኔ ወጣ፣ ምንድን ነው ነገሩ ሲጀመር ለብቻሽ አትወጪ፣ ከወጣን አብረን ነው እንጂ የምንወጣው ሲጀመር። እኔም አልወጣም ዛሬ። ሲቀጥልም ደግሞ ግን ወንዶች ወንዶች ይወጣሉ። እዋት ዋው! ይሄ ደውም ያምራል።

ወይስ ነጭ ነው? ሁለት ነጭ አለ፣ አንድ ቀይ አለ። ሁሉም እኔ ነው። አንተ ከመረጥክ ብዬ ነው። ኦኬ፣ ሁሉም እና አይ ዶንት ኬር

ይህ አሪፍ ነው። ማ ፋኒ የሚለው እዚህ ጋ አለ። ምን ችግር አለው?

በጣም የምልሽን የምትሠሪው ከሆነ በጣም ጥሩ። ችግሩ ምንም አይታይም። ወጣሁ ከጓደኞች ጋር እመጣለሁ። አለቀም ፓርቲ ማለት ነው። ያ ፓርቲ መውጣት አችልም። ወንድሽ መውጣት ይችላል ነገር ያ ግን ቅድም አስተሳሰብ እንደዛ እንደሆነ አሳይተኛ እና ወንድልሽ ችግር የለም። ብዙ እሺ። አይ ግን ጊዜ የማደርገው ነገር አይደለም ግን ዛሬ እንጣሉኝ ማጣ ፈለኩ እነሱ ትዳር ጓደኛ የሌላቸው ናቸው። እንውጣ ያሉሽ ቦይፍሬንድ አላቸው። ቦይፍሬንዳቸው እኛ ሴቶች እነሱ ትዳር

እኔ እኮ ሬዲዮ እየሆንኩ ነው አሁን። በአሁን እኮ የምበርበት እንትን አይደለም ሬዲዮ የሚባል ነገር አለ። ሴቶች ጋር ስትመጣ ማለት ነው ወንዶች ወጌ ዘን ብላችሁ ለብሳችሁ ለምትወጡት፣ እኛ ግን ተዘጋጅተን አይተን

ከሴት ጓደኞቼ ጋር ነው። ሲቀጥልም ወጥቼ ወደ ቤቴ እመጣለሁ። ይህቺ እንዳትከታው ቦርሳ በቦርሳ መደገብ ነው። ስለዚህ ቻ ወጥቼ አሳሰንሽ። ምንድን ነው የነፋሽው? ሽቶ ነው። ምነው አፍጬን ሞላ። ሰው አሁን ቁልፍ ነው ይገበኝ እሱ ደግሞ

ነው ነው፣ አንተን ጥያለው። ጠዋንቺ መውጣት ትችላለህ አይሚን አያስችለኝም እንጂ መውጣት ይችላል። ነው ነው እኮ አይ ነው ለይ ግን አያስችለኝም። እንደዚህ አይነት ሰው ስላልሆንኩ አልችልም። ያንተ ይኖርም እንጂ ያ ምንም ድረስ ግን እንደ ሰው ይውል ያያል። እኔ አሁን ያለ አንተ መውጣት አልችልም፣ አልፈልግም፣ አልወድም። ከወጣሽም አትመጫት ነው ማጣ ነው አትችል። ለማንኛውም ፕራንክ ነው፣ ግን ባለው አስተሳሰብ ግን አንስማማም። ወንዶች መውጣት ይችላሉ፣ ችግር የለም ሴቶች ግን ኖ ኖ ኖ ኖ ኖ ነው። እኔም መውጣት አለው፣ እወጣለሁ። በደንብ ነው የምወጣው፣ ግን አልወጣም። አንተን ጥዬ አልወጣም። ገባህ? ወተሽ ማጣቂ እሱን እኮ ነው ምለ እንጂ፣ አንተ አንተ እንዳልከው ወንዶች የመውጣት ትችላላችሁ፣ ሴቶች ግን ነው አይችሉም ብለህ ምናምን ነገር። አንተ የምትወጣ ልጅ ቢሆን እኔም እወጣለሁ። እኔ አትወጣም፣ ለዛ እኮ ነው አልወጣም ምለ ሌላስ እንደ እኔ መቼም ፕራንክ ልታደርጊኝ አት ሲ ኡፍ! አሁን ደግሞ ጉራክ መጣ። ለማንኛውም እሺ። እኔ ግን ፕራንክ አድርጊያለሁ። አሳምኛለሁ። አይ ቲንክ አሳምኛለሁ። ለምን ቁልፉን? እሺ ስለዚህ በአትጨርጭር ነው ቁልፉን በሩን አትቆልፈው ነበረ ሲጀመር፣ ቁልፉን ይዛት መጣም ነበረ ሲቀጥልም። ደግሞ አግኝቻለ አግኝቻለው እውነቱን ተናገር። ቴንክ ዩ ከሳሙኒ ጋር መጫወት እንደዚህ ጥሩ አይመጣም። ምንም ውጤቱ ጥሩ አይደለም። ግን ምንም ቢሆን ፋኒን እንደማታክይ የታወቀ ነው። ፕራንክ ላይክ መቼም። ለማንኛውም ግን ይመቻችሁ ኢትዮጵያ ዘላለም ትሳቅ እያልኩ ይለያቸዋለሁ። አንተ ኢትዮጵያ ዘላለም ትኖራትኑር ከመናደዱ የተነሳ አይ ቲንክ የለም ጭቀላ ሌላ ቦታ ነው። ፓርቲ አሌ ነው ማይዘው ፓርቲ ኖርሰው ለማንኛውም እሺ፣ ይመቻችሁ። ባይ በኔክስት ኢትዮጵያ፣ እግዚአብሔር ይባርካት። አሜን፣ ሰላማን ያምጣልን። አሜን። በተፈጠረው ነገር አሁን በምናየው ነገር በጣም ሁላችንም አዝነናል። እና እንግዲህ ምን ማለት ይቻላል? እንግዲህ እግዚአብሔር ሁላችንን የልባችንን አይቶ እሱ ምሕረቱን ያወርድልን። ያ ለማንም ሰው ሀዘንን ሳይሆን ሳቅን ነው የምንመኘው። እኔ በበኩሌ ማንም ሰው ኢትዮጵያ ስቃ ተደስታ፣ ሁሉም እንደ ልቡ ሀገሩ ገብቶ መውጣት ይፈልጋል ሁላችንም የምንፈልገው ያንን ነው። ያ እስኪመጣ ድረስ እንግዲህ ሁላችንም መጸለይ ያለብን፣ እንግዲህ ኢትዮጵያ ለዘላለም ትኑር እላችኋለሁ። ሁሌ እንደምላችሁ ይመቻችሁ። ቻው።